ከዚህ ጾም ጸሎት በኋላ ከዚህ መነቃቃ ኮንፈረንስ በኋላ እግዚአብሔር ለቅዱሳን በሮችን ያድላል። ያመነ ጥቂት ሰውን አሜን ያለው፣ ያመነ ጥቂት ሰውን አሜን ያለው አሜን። የተነካ ጥቂት ሰውን አሜን ያለው አላቅም። በሮች ይከፈታሉ። ምቀኛ የዘጋው ይከፈታል። ያረጀ በር ይሰበራል። ጠላት የቆለፈው ይሰበራል። ምቀኛ የዘጋው ሰውነታው በር ምልክቶች አሉ። ከምልክቶች መጀመሪያ ሶስት ነገር ናቸው። በቅረታችን ያልተከፈተ በሰው ጥበብ ያልተከፈተ ወይ ደግሞ አጋንንት ያልከፈተው በር ሶስት ትልልቅ ምልክት አለው። ምልክት አንድ በእግዚአብሔር የተከፈተ በር ከእግዚአብሔር ማንነት ይጀምራል። አንተ በእግዚአብሔር የተከፈተ በር

ማንነት አንድ ማንነቱ አንድ የእግዚአብሔር ቅድስናና ምታመቻመቻው ነገር አይደለም። ጥቅስ ጠቅሰው ምታመቻመቻው ነገር አይደለም። እግዚአብሔር የከፈተው በር ለአንዱ ማሳያው የእግዚአብሔር ማንነት አለበት። ማንነቱም ቅድስናው ነው። ሰርተው በርና እርኩሰት የለም። ዘራፍ አሜን። ማስመሰል የለም። አሜን። ዓለማዊነት የለም። አሜን። የሰይጣን ባህሪ የለም። አሜን። የቀደመው አዳማዊ ባህሪ የለም። አሜን። ሻንዴ ጮና እግዚአብሔር ቅዱስ ነው በሉ እስኪ። እግዚአብሔር የከፈተው አገልግሎት፣ እግዚአብሔር የከፈተው ትጋር፣ እግዚአብሔር የከፈተው ቢዝነስ እርኩሰት የለም። ነገር ምን አለ፣ ቅዱስ ይሁን ያለ ቅዱስ ይሁን ያለ ያገኛችሁት በር ላይ ዞር አይባልም። በሮች ሁሉ ከጌታ አይደለም። አሜን ትዳር ስላጣ አመት ማግባት ስላቃተ የተከፈተ ብር ሁሉ ቅድስና የሌለበት እውነት የሌለበት ጽድቅ የሌለበት የክርስቶስ ኢየሱስ መስቀል ሙሉ በጌታ በኢየሱስ እየተመታ ይሆናል። አሜን አሜን አሜን። ቅዱስ ይሆናል ቅዱስ ይሆናል። አንዳንድ በር የተዘጋ ቢመስላችሁ ቅዱስ ስለሚበዛበት አሳንድፎ ስለማይሰጥ ሀያ ዓመት ዋጋ ከፍለ ሰላሳ አመት ዋጋ ከፍለ ስለ ጽድቅ እርቦ ስለወንጌል እርቦ ግን ሄደ ሰዓቱ መንገድ አትድ በኢንፎርሜሽን ትንቢት እየተናገረ በኢንፎርሜሽን ትንቢት እያመጣ፣ ሀሎ ሀሎ፣ የተገለበጠ ይሁና። አይጠቅመንም፣ የሰው ግምት አይጠቅመንም። እግዚአብሔር ሳያወራ የተነገረባችሁ ማርት ነው፣ ማርት ነው። የሰው ግምት አያሳድጋችሁም፣ አይለውጣችሁም። መቀመቅ ነው የሚወስዳችሁ። አንዳንዱ ነገር በእግዚአብሔር ቃል መፈተሽ ቆንጆ ነው፣ ቆንጆ ነው። አንዳንዱ ነገር በእግዚአብሔር ቃል መስቀል የሌለበት ቃል የሌለበት እግዚአብሔር የሌለበት የትኛውም ነገር ከኢትዮጵያ ቤተክርስቲያን ያሁን ከሰባት ቤት የተጠረገ የሆነ መንጋውን ጠብቀው። ዳጎቴ ልጅ ነው እዚህ ቤት አይሰራም። ጎሳኔን እዚህ ቤት አይሰራም። የሰፈሬ ልጅ ነው እዚህ ቤት አይሰራም። አንድ ቋንቋ ነው የምናወራው። እዚህ ቤት አይሰራም። ዘመድህ የምታደራጅበት ቤት ፈልግ። እዛ እሑድ ጀምር፣ እኔ አምድር ጀምር። እዚህ ቤት በበጉ ደም የተሰበሰብንበት የበጉ ደም ውጤት ነህ። የክርስቶስ ኢየሱስ የመስቀል ስራ ውጤት ነህ። አቤት! እውነት፣ ቅድስና ምን ማለት ነው? ቅድስና ምን ታደርጋለህ? ወጣቶች፣ ቅድስና የሌለበት መስቀል የሌለበት ጉልበትህን ነው አጥንትህን ነው የሚሰብርህ። ስለዚህ አንደኛ ማንነቱ አለበ ማንነቱ ምንድን ነው? ቅዱስና ሁለተኛው እውነት አለበት። በእግዚአብሔር የተከፈተውን እውነት ያለበት እውነትና እውነት ብቻ፣ ቀስ ብለን ወደ እውነት እንመለሳለን አይባል አይባልም። በእግዚአብሔር የተከፈተ በር በጣም የሚገርመኝና የሚደንቀኝ ቅዱስ የሆነ አለና እውነተኛ የሆነ እስ የሆነ በብዜ ይሄ የመለኮት ባህሪው ነው። እየሰማኸኝ ነው ወይ? የማንነቱ ነው። ውሸት ከማን ነው? ሰይጣን ነው። ሰይጣን ነው። ምን ታደርጋለህ? ምን ታደርጋለህ? ውሸት ባለበት ምን ታደርጋለህ? ማመቻመች ካለበት ምን ታደርጋለህ? እግዚአብሔር ካልከበረበት ምን ታደርጋለህ? አየህ፣ እግዚአብሔር የከፈተው በር ቅድስና ያለበትና ማንነቱ ያለበትና እውነት ያለበት አንድ ሰው ይጭሁና አሜን፣ ይበላል። አሜን ቢመርህ ዋጠው። አሜን በቃ ዋጠው። ይኸው መድኃኒት እየመረረ ይፈውሳል። አሜን የመድኃኒት አንዱ ብቃቱ ስትውጠው ይመራል። ከዛስ ውስጥ ያለው ትላትል፣ ውስጥ ያለው ገዳይ፣ ውስጥ ያለው የሞት ኃይል ይገልጣል። አሜን ሰባት ሰው አሜን ይበላ። የጣፈጠ ነገር በሙሉ መድኃኒት ነው። እንዶም በዚህ ዘመን የጣፈጠ ነገር ሶስት ነጭ ገዳይ ይባላል። ጮማ፣ ስኳ እ ጨው። የጣፈጠ ነገር ሁሉ ፈውስ አይደል? የጣፈጠ ነገር ሁሉ መድሃኒት አይደል? መሞቻህን ያፋጥነው ይችላል። ስለዚህ ሶስተኛ ምንድነው ያለበት ማንነቱ ስንል የዳዊት መክፈቻ በእጁ የያዘ እሱ ማን ነው? እንደ ዘንገቦ